እያስፈራራሽ ነው። እኔ አሁን የምመክርሽ እስከዛሬ ታግሼሻለሁ፣ ከዚህ በላይ ልታገስሽ አልችልም እና እኔ ያንቺ ስድብ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል። ግን እኔ እንደዛ አይደለም ማድረገው። ሰባት ደረሱ እንደዛ ሆነ ሰባቱንም ፍቅረኛ ያደረግኳቸው የምር በቃ አፈቅርሃለሁ አፈቅርሃለሁ አሉኝ። በቃ እኔም ያው እምቢ ማለት ያው ወንድ ሰባቱ ነው እምቢ ማለት ይከብድኛል ታውቃላችሁ። ከሴት ጥያቄ መጥቶ ወንድ ልጅ እምቢ ማለት በጣም ነው የሚከብድ። እና እሺ አልኩኝ ሰባቱ ማለት ነው። እንዴት ጀበናን ለቡና ብቻ ያሎ ማነው እንጀራ ሲያሰፋ ብታዩት ለጉድ ነው። አይናማ አይናማ ከቤት መውጣት ያስጠላኛል፣ እቤትም ተቀምጦ መዋል ያስጠላኛል፣ ስራ መስራትም ያስጠላኛል፣ አለመስራትም ያስጠላኛል። ስልክ ቀን ሙሉ ሲጠራ ሳወራ መዋልም ያስጠላኛል፣ ዝም ሲልም እንደ ደቂቃ ስልክ ሲጎረጉር መዋል ያስጠላኛል፣ ሳልጎረጉር መቀመጥ አልችለም። ጫጫታ ማጫወት የሚያስጠላኛል ዝምታ የሚያስጠላኛል፣ ማውራቱም አልፈልግም፣ ዝም ማለትም አልፈልግም። እና ታዲያ ምንድን ነው ደስ የሚልሽ? ቀን ምንድን ነው ደስ የሚልሽ? ሁሉም ነገር ካስጠላሽ፣ ማውራትም፣ ዝም ማለትም፣ ስልክ መነካካትም፣ ያለ መነካካትም፣ ሁሉ ነገር ሲነጋም፣ ሲጨልም ካስጠላሽ፣ ሲዘንብም፣ ፀሐይ ስትወጣ፣ ምን ታዲያ ደስ የሚልሽ? ለምን አሁን ግራት አጋብናለች? ለራስሽ ግራት አጋብተሽ ወዴት ነው? እስኪ ጓደኞቼ ጋር ነው። አንድ ሁለት ልጅ ምንድን ነው አንድ ሁለት የምትለው? አንድ ሁለት ቤት አለ

አጣኸው እሷ በትንፋሿ እንዲህ አርጋ እንትን አደረገችበት። በጣጣው እሷን ስታገባ ነው የፈረደብህ። ያው ጀስት ምንም አደረገች፣ በቃ እሷ ራሱ ያሌለች የተመታች ነች። የምር ድራፍት ገዝታ ቤት አዘጋጅታ፣ በቃ እንደምትወጣ ምናምን ስለምታ አዘጋጅታ ቤት ፍሪጅ ውስጥ አድርጋ በብርጭቆ ምናምን አዘጋጃጅታ ትጠብቅሃለች፣ አንተ ልትወጣ ይኸው

እንደዚህ እያሉ እኮ ነው በቃ የሚሰኩት፣ አንዳንድ ሰዎች በምግብ ላይ፣ በመጠጥ ላይ በተለይ ሰው አንዳረገችው በመጠጥ ላይ እኔ አልጠጣም አልቀም ስምና የሚሉ ነው። በግድ እንደምንም ብላችሁ በቃ እናንተ ባል አይደለም የት እየተደረደረ ነው ምናምን ብላችሁ አንድ ምናምን ካስቀመሳችሁ በቃ ማንም አይችላቸውም ከዛ በኋላ፣ እናንተን ሁላ ያስንቃችኋል። እስከ መጨረሻ ስሙትና ፍረዱን። ምን ጋር ነው የኔ ጥፋት? ኦኬ እንሰማዋለን። ጋይሶች፣ ወይ ሴቶች፣ ወይ ሴቶች፣ ሴቶች ምን አደረጉ? አቤት አቤት አቤት፣ እንደው እናንተን የፈጠረ አምላክ ወጥ ስማምስ ተቃጥልኩ። የምር ጋይሶች ምኑ ሆንኩ መሰላችሁ? እሺ የሚገርማችሁ እኔ ለፍቅሬና ለፍቅረኝ በጣም በጣም ከምላችሁ በላይ ታዛዥ ነኝ፣ እና በጣም ታማኝ ነኝ። እኔ ምኔ ጋ ምኑ ጋ ጥፋት እንዳለኝ ራሱ ምንም ግልጽ ሊሆንልኝ አልቻለም። የምር ምንም በማላቀው ነገር ነው ፍቅረኛ ጥላኝ ሄደች ማለት ነው። እና ጉዳዩን ለናንተ ልንገራችሁ ላስረዳችሁ ብዬ ነው የመጣሁት ማለት ነው። ምንዱ ታውቃላችሁ ከዕለታት አንድ ቀን ፍቅረኛ ወክ እያደረግን ጓደኛዋን አስተዋወቀች። ማናስቺ ሊሊላ ትቱና መትባ ሰሞን ጓደኛው አስተዋወቀች። ከዛ በቃ ተዋወቅን። የሆነ ጊዜ ላይ በአጋጣሚ ተገናኘን። በስልክ መደዋወል ጀመረን ከትቱ ጋር ጓደኛው ጋር እና ሌላም ጊዜ ከሌሎች ከሌሎች ጓደኞቿ ጋር አስተዋወቀች። ከሁሉም ጋር አስተዋወቀችኝ። በቃ ፒስ ሆንኩኝ ከሁሉም ጋር ማለት እና ምን ይገርማችሁ? በቃ ሰባት ደረሱ። እንደዛ ነው፣ ሰባቱንም ፍቅረኛ ያደረግኳቸው። የምር በቃ አፈቅር አሉ አፈቅር አሉ አሉኝ። በቃ እኔም ያው እምቢ ማለት ያው ወንድ ነው እና፣ ሰባቱንም እምቢ ማለት ይከብድኛል። ታውቃላችሁ፣ ከሴት ጥያቄ መጥቶ ወንድ ልጅ እምቢ ማለት በጣም ነው የሚከብድ። አይቻልም፣ እንደ ከባድ ነው እና፣ እሺ አልኩኝ፣ ሰባቱንም ማለት ነው። እኔ ለፍቅሮቼ በጣም ታማኝ ነኝ፣ ለነሱ ታማኝ ነኝ፣ በጣም ከምላችሁ በላይ ታማኝ ነኝ ማለት ታስታውቃለህ። እነሱ ግን ለእኔ ታማኝ ሊሆኑ አልቻሉም። እንዴት? በምን ጥፋቴ ነው እነሱ ሁሉ ጥሎኝ ሄዱት? እስኪ ንገሩኝ፣ እኔ ጋር ምኑ ጋር ነው ጥፋቴ? ጥፋቴ ምኑ ጋር ነው? እስኪ ንገሩኝ ሁላችሁ። እኔ በጣም የገረመኝም ሴቶች ሲጀምር እነሱ ታማኝ አይደሉም ለፍቅር። በቃ አንተ ለሰባቱም ታማኝ ሆነ። ደሞ እኔ የገረመኝ አጋጣሚ ሰባቱም ከሀዲ መሆናቸው በጣም ያስገረመኝ። ከሰባት ውስጥ ራሱ አንዱ ለሶስቱ ራሱ ታማኝ የሆኑል። አንተ ለእነሱ ታማኝ ሆነ፣ ያን ሁሉ መስዋዕትነት እየከፈልክላቸው። እንዴት በዚህ ልክ ሰው ግን እንዴት ይጨክናል? የእናቴ የቤት ውስጥ እቃዎች የማዘርን የቤት እቃዎች ላሳያችሁ። ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል፣ አይደለም። ጨው ነው የምናስቀምጥበት እኛ ቤት ብራዘ። ይሄንን ነው ኒዶ ሊመስል ይችላል ግን አይደለም። ይሄ በርበሬ ነው የሚቀመጥበት አባቴ። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት እርድ። ይሄንንም ነው ይሄኛው የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄ ይሄኛው ሚጥሚጣ ነው የሚቀመጥበት ይሄንንም ነው። የልጆች አንዶ ቁጥር ወተት ሊመስል ይችላል ግን አይደለም። ቅመም ነው የሚቀመጥበት ብራዘ። ይሄንን ው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት። አባት ይሄንን ነው። የዜኒት ቅባት ምናምን ነገር ሊመስል ይችላል ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት። አባት፣ እቺ ደግሞ አዲስ የገባች ጥሬ ቃናት ከብራ ዘርገ የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማድረገው ብላለች፣ እናየዋለን። ይሄንን ያ ደግሞ አለ እዛ ጋር የጭቃ ቅባት እቃ እና የካካዋ እቃ እሱን ደግሞ በቀን አምስቲን ቢሆን ታጥበህ ጨርሰህ እንድታስረክበኝ ብላኛለች። እኔ ማስረክባታለሁ። እስቲ እናንተ ቤት ምን አለ? ፎሎ ማድረጋችሁ እንዳድረሱ ይመቻችሁ። ኧረ አለ የተወሰኑ አሉ። አንተ ያሳያቸው ሙሉ ለሙሉ ባይኖሩ የተወሰኑ ሁላችንም ጋር አሉ። ይሄ እንደሚመስለኝ እኔ በቃ የሆነ እንደ ባህል እየተለመደ ይሆናል። አይደለም ልምድ የሚለመድ ነገር በቃ አዳብ ተደርጓል። አሁን እናቶች የሆነ እቃ ሲያልቅ ምናምን ያ እቃ ከመጣል እንትን ማስቀመጫ እኮ ይሆናል። ሽሮ፣ በርበሬ፣ ወይ ቅመም ማስቀመጫ ምናምን ምንድን ነው? እንዴት ልሆንልህ? ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን ብቻ ከባድ ነው። አዳዲስ ምርጥ ምርጥ ካፕሎችን እያየን ነው፣ ወደ ቲክቶኩ መንደር አይደል። በፊት ያሉት አልሰለችኋችሁም? በፊት ያሉት ካፕሎች ምናምን በጣም የሚሰሩ ኮንቴንት ተደጋጋሚ የሆነ ሰለች፣ ደግሞ ለየት ያለ ካፕልን እንደዚህ ማለት ነው። አሪፍ እኮ ነው፣ አዳዲስ ነገር ማምጣት ጥሩ ይሄ ይበላችሁ። እኔ ብያቸዋለሁ። ወከና ለይት ያለ ነገር እንደዚህ ምርጥ ነው። ጽድት ያሉ ካፕሎች ምናም ሲበጡ ደስ ይላል። የሆነ ስታየው ራሱ የሆነ ይሆን የፍቅር ሞራላችሁ። ሲንግሎች ከሲንግልነት እንዲወጡ ዲ እኔስ ምናም ብላችሁ እንድትነቃቁ ያደርጋችሁ እንደዚህ ነው ካፕሎች። ከወንዶች የሚያስጠላ ሁለት ተናጋሮች፣ አንደኛ ወንድ መሆናችሁ ላይክ ወት፣ ሁለተኛ ማለት ነው ሴት አለመሆናችሁ ላይክ ሴት አለመሆናችሁ አንቺኛ እሺ ልጅቷን ለምን ታጠፊያታለሽ? እሺ ገና ታዳጊ ምንም የማታቅልጅ ለምን የማይሆን ነገር ለምን ግራ ታጋቢያታለሽ? ራስሽ ግራ ተጋብቶሽ ነገሮች ሁሉ ተምታቶብሽ ጠዋትና ማታ መለየት ያቃተሽ ሴትዮ ለምንድን ነው ልጅቷን ግራ የምታጋቢ? የወደፊት ልጆቼ እስካሁን የቆየሁባችሁ ማለት ነው አባታችሁ መጥቶ ስላልወሰደኝ ነው። እሺ ወት ማለት ቆይ እሱ ነው መጥቶ ያልወሰደች ወይስ አንቺ ነሽ አልፈልግም አይሆንም ምናምን? ለነገሩ ያው አይሆንም ድሮ ነው እንጂ እሱ ቀርቶ። ግን ሲመጡ ብትነግሪያቸው አይሻልም? ወይስ ይሄ ቪዲዮ ለነሱ ሴቭ ሆኖ እንዲቀመጥ ለማስረጃ፣ ያኔ ራሱ እንደዚህ ብዬ ነበር። ስለዚህ እኔ ጥፋተኛ አይደለሁም፣ አባታችሁን ውቀሱ። ለዛ ነው በጊዜ ያልወለድኳቸው፣ አባታችሁ ዘግይቶ ነው ወደ እኔ ለመምጣት ልትያቸው። ሴት ልጅ ማወቅ በጣም ቀላል ነው። ለምሳሌ የሆነ ነገር አርጋሃል ተናደሻል ካልካት እና አዎ ካለች ተናዳለች። አልተናደድኩም ካለች ተናዳለች። ይሄን ማወቅ አለብ። እንዴት ምግብ መብላት ትፈልጋለሽ ወይ? አዎ ካለች ትፈልጋለች። አይ ካለች ደግሞ ትፈልጋለሽ፣ ግን ራስ መርጠ ነው የምታበላት ቀላል አይደለም፣ ምግብ መብረጥ አይምሮችን በጣም ይጨነቃል። ስለዚህ ዩ ሀፍቱ በስንት ነገር ነው የምታሰቃዩን? በስንት ነገር ነው ግራ የምታጋቡን? አሁን እንዴት ነው ምግብ ትፈልጊያለሽ ብያት አልፈልግም፣ አይ ብላኝ እና ትፈልጋለሁ ብላኝ፣ የሁለቱም ምላሽ አንድ የሚሆነው እንዴት ነው? ለምንድን ነው ቆይ ግራ የምታጋቡን? ዋይ ለምን ለራሳችሁ ተምታታችሁ? ለምን ተምታቱናላችሁ? የዚህ የጆሮ ሸራፋ ስኒ መጨረሻው ምንድን ነው? ሁሉም ኢትዮጵያዊ ቤት እንዴት ነው ጆሮ የተሸረፈ ስኒ የማይጣለው? ነው የሚቀመጠው። ብርጭቆ አፉ ተሸርፎ የሚቀመጠው። መጨረሻው አልናፈቃችሁ? በጣም ናፍቆ ነው እንጂ መች ነው ቆይ፣ ከቤት የሚወጣልን። ምንድን ነው የምንጠብቀው? ለምንድን ነው የምናስቀምጠው? ምን እየጠበቅን ነው? አንዳንድ ጊዜ እኔ እንደውም ሳስብ የሆነ ሳይታወቀን የተሰበረው ጆሮ እስኪበርድለት እየጠበቅን ነው፣ እስኪወጣ ጆሮ ለእኛ አይታወቅንም፣ ግን በውስጣችን እሱን እየጠበቅን ነው። ታዲያ ለምንድን ነው የምናስቀምጠው? ቆይ ምን ያድርግልን ብለን ነው? ተሰብሮ አልወረድም። መች ነው አውጥተን የምንጥለው? አንድ ሺህ አምስት መቶ የከፈልክ፣ አስተምረህ በአማርኛ ቦይ ቦይ ነው እሺ፣ ዋተር ምንድነው? ዋተር ዋተር። እሺ፣ ብሬድ ምንድነው? ብሬድ ብሬድ ብሬድ። እቺ ለራሷም ገና ልጅ ምንድን ነው አንድ ሺህ አምስት መቶ ከፍዬ ምናምን ብላ የምታማረው እቺ አሁን ገና እኮ ያለችበት እድሜ የሆነ ፊደሎችን የምትለይበት እድሜ ላይ ነው እንጂ ቃላቶችን በአማርኛ ምንድን ነው በእንግሊዝኛ ምንድን ነው ምናምን ብላ የሆነ የምትለይበት እድሜ ላይ አይደለች ብዬ ነው የማስቡ። ነው እንጂ ገና ከአሁኑ አንድ ሺህ አምስት መቶ ብሬ ወይኔ ምናምን እያልክ ማለቃቀስ ጀመርክ አንተ። ጀበና ለቡና ብቻ ያለው ማነው? እንጀራ ሲያሰፋ ብታዩት ለጉድ ነው። አይናም አይናም አንተ አይናማ አይናማ እንጀራ መጋገር አላውቅም ነበረ። ዛሬ ግን ወንድሜ እ ቲማቲም በመስራት ሪኮርድ ሰበራ። ቆይ ቲማቲም በመስራት ነው ሪኮርድ የሚሰብረው በቲማቲም ነው ወይ በቲማቲም ማለት ነው። ግን የጀመና የስራ ዘርፍ መቀየር ተመችቶኛል። ለምን በቃ ጀመና እስከ መቼ ቡና ብቻ እያፋላች ቡና እንደምታዩ በጣም ተወዷል። ኪሎ ሺ ምናምን ኪሎ ማለት ነው። ስለዚህ ቡና እንደ በፊቱ ስለማይፈላ፣ የተወሰነ ጊዜ ብቻ ስለሚፈላ ሌላ ጊዜ ፍሪ ሆና ስራ ፈታ ከምትቀመጥ በቃ ወደ እንጀራ መስክ ደግሞ የስራ ዘርፍ ልቀየር ብላ ጀመና ስራ መቀየሯ በጣም አሪፍ ሊበረታታ የሚገባ ነው። ያው መስራት የለመደ ነገር ደግሞ ቁጭ ስለ ያው ስለማይሆንለት ምን ብዬ ከመቀመጥ ለምን ወልስቲ ወደ እንጀራ እንድሞክር የሚያዋጣኝ ከሆነ ቡናውን ተውና በዛው ቀጥ ባለ ስልጣን አቤት እሺ ምሪንዳ ነገር አለ ምሪንዳ አለ አዎ ስጠኝ ስለኝ ስጠኝ ስጠኝ ስንት ነው

ወረውራለ። ብር አይወረወርም። ግፍ ነው። አንተ ምን ሆነ? ቆይ፣ እንደውም እኮ እንደ ሀሳብ የምር አሪፍ ነው። ሰው የሚችለውን ያክል ነው፣ ከላው ላይ መጠጣት ያለበት የሆነ ነገር ሲዘጋጅ፣ እሱ እንዳለው የስልሳ ብር ከሆነ ሀያ ብር ትሰጥና፣ የሀያ ብር እስከዚህ ድረስ ልጠጣ፣ ከላው ላይ ልጠጣ ትላለማ ነው። ምን እያስፈራራሽ ነው? እኔ አሁንም መክርሽ፣ እስከዛሬ ታግሼሻለሁ፣ ከዚህ በላይ ልታገስሽ አልችልምና እኔ ያንቺ ስድብ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል። ግን እኔ እንደዛ አይደለም ማድረገው ዘመድናት ምንም ቢሆን ልጆች ወልደናል። የሳምሪም እናትናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቅቅ ይችላል ከተሰማው እንደ ሰውኛ ከተሰማው፣ እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተን የሰደባችሁ። ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጭርበት ነገር የለምና ምንም አይነትም ነገር ለተንኮል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ እኔ ገባችሁ። ምንም ከዚህ ጣጣ ውስጥ እኔ ምንም አወቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልታወኝ አልቻለችም። ሰባት ዓመቱ ሙሉ ስቲላው በሰላም እየኖረን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን፣ እንደምትሳደብ በብዙ ሰው እንዳሰደበቻቸው፣ ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን፣ ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ ሁለት ሰዎች አሜሪካና ያው ኤሮፕን ያለው መሰለኝ ልጁ። ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የእኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ጉዳይ እኔን እያነሳች ትሳደባለች። ስሜን እየጠራች ትሳደባለች። እዚህ አገር ደግሞ እኔ ማላቅ መስሎች ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጥሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እኔ እንደ አንድ ሰው ሀሳብ መስጠት የሚችለው ማለት ነው። በፍቅርም ውስጥ በትዳርም ውስጥ በየትኛውም አቅጣጫ ቤተሰብ ጣልቃ ገባ ብዬ ነው ማስብ። አሁን እችዬ እንደምታይዋት የሚስቱ እናት ነች፣ የዚህ ልጅ ማለት ነው። የሳምሪ እናት ነች። ጂጂ የሚሏት ሴትዮ ግን ለምን ልትፋት እንዳልቻለች እኔ በጣም ግርም ይለኛል። የሆነ ጊዜ በጣም ሞቀለ የሆነ ጭቅጭቅ ነገር ምናምን ይነሳና ከዛ ይቆማል፣ ይነሳል፣ ይቆማል ምናምን እሱ እንዳለው ሰባት አመት ሞልቷል ምናምን እያለ ነው። በጣም ይደብራል። እንደዚህ የልጇ ባል ነው። ልጅ ወልዷል፣ ሁለት ልጆች አላቸው እሷም አያት ሆናለች። ለምን በዚህ ልክ የሆነ ወቅት እየጠበቀች እንደምትናቆራቸው ምናምን አይገባኝም። ትልቅ ሰው ነች፣ ለሁለቱም እናት የምትሆን ይመስለኛል እንጂ ሳስበው ለሁለቱም እናት የምትሆን ሴት እየሆነ የሆነ ችግር ቢፈጠር ራሱ ተዛምዷል ተዋህዷል የእነሱ ልጆች እሷን እንደ አያት ነው የሚያመት